አሎ አንቺ ግን ደቆቆ በእጄ ገባሽ። አንቺ ሸይጣን። ዘንጦ ሚባለው ልጅ ፕሬዚዳንት ማሜ ነው ምናምን የሚባለው ልጅ በጣም የተደነቅኩበት በቃ ሰው እንደሱ ሲያስብ ደስ ይለኛል። የሆነች ልጅ ፕሮቴክት ያደረገበት መንገድ በቃ እንዲህ አይነት እግዚአብሔር ባርክ ወዳጄ። ራቋውን ቅድም ነው ቪዲዮን የላኩልኝ እና እንዲህ አይነት በቃ ልጁ የራሱ ካራክተር ሊኖረው ይችላል ምናምን። ማንም ሙሉ የለም፣ ሁላችን የራሳችን ድክመትና የራሳችን ብዙ ነገር አለን ግን ፕሮቴክት ያደረገበት ፐብሊክሊ እንደሱ ፕሮቴክት አድርጎ በውስጥ ግን እሷን መምከር እሷን መቆጣት ድጋሚ በእንዲያን ነገር እንዳትገኝ ብሎ መቆጣት ይቻ በእርግጠኝነት እንዲያን ልብ ያለው አይነት ነው ልጁ ቁጭ ብሎ ግን ሌላ በሰው ውርደት ጋሽቀጭኑ ጋሽቀጭኑ ሚል ሰብ ያለ በሰው ውርደት እንደዛ ሚዝና ነው ጋሽቀጭኑ ጋሽቀጭኑ እንዴት ነው ሚላለ አሁን ይሄ ጋሽቀጭኑ ነው እዚህ ጋጭሩ የሚባሉ በሰው ነገር የሚደሰቱ ነውረኞች የሞላበት ሆኗል። ማለት ምናሴ አማራን እያወጣ እንድትቆርጥፋኖ አልፈቅድልህም ባይዞ እኔ የህዋት የመሆን መብት አለ፣ ብልጽግና የመሆን መብት አለ። እንኳን ብልጽግና የአይሲስ እኮ አባል መሆን መብት ነው። አንድ ገበሬ ብልጽግና አባል መሆን መብቱ ነው። አንድ ገበሬ የህዋት አባል መሆን መብቱ ነው። ያመነበትን አማራ አባል መሆን ማን ፋኖን ወክሎ ባንዲራ አድርጎ ነው እጅ የሚቆርጡ በጭካኔ በመጥረቢያ እየተጠቀጠ ወንድሙን ኤኮ በየትኛው ዓለም ነው? በየትኛው የኢትዮጵያ ሕግ ነው? በአንዳ ቢሆንስ ኦሮሞስ ቢሆን ትግራይስ ቢሆን እንዴት ፋኖ

ስለዚህ ድረሱልኝ የድረሱልኝ ጥሪ ነው የማስተላልፈው። እኔ ከዚህ በኋላ ህይወት አምሮኝ አይደለም ይህን